አንድ ስድስተኛ ክፍል ላይ ማለት ነው። አስታውሳለሁ ቆንጅዬ አለቃ ነበረች። ቆንጅዬ ማለቴ ከአንቺ አትበልጥም እኮ ዛሬ ካልተናገርከው ደግሞ ምንም ሌላ ወደ ነበረ ጻያ ነው ጎኖ ስድስተኛ ክፍል እያለሁ ምን አውቃለሁ እኔ አሁን እንደ ጡት ነው እራሱ አልጨረስኩም ነበረ። ደስ የምትልም አይሆንም ለነገሩ፣ አሪፍ ልጅ ቀይ ነገር መልካፌ ፈጅማ አሁንን ያሰባችሁት ጥቁር ብሆን ከጉማሬ መለስ ያልኩኝ ነው የምመስለው። እኔ ግን እንደዚያ እምትሆን የእኔ እና የአንቺ እኮ ፍቅር ነው እኮ። እኔ አሁን ለምሳሌ ሌላ ሰው ከአንተ ውጭ አይደለም፣ እንደ አሁን እንዳልክ እራሴን በእራሴ እንደዚህ ገልጾኝ እራሱ አያውቅም። ከምታምኚው በላይ ፍቅር አለብኝ። ሰላም ሰላም፣ ውድ የኢሳቅ ያቆብ ቤተሰቦች እንዴት ናችሁልኝ? ሁሉ ሁሉ ሰላም፣ እወዳችኋለሁ በጣም። እንግዲህ በሰሙን ስልኬ በመሴጅ ተጨናንቋል። ሁላችሁም እንዴት ሆንክ እያላችሁ በውስጥ መስመር እየጻፋችሁልኝ የነበራችሁ ሁላችሁንም፣ የንቀት አይደለም ያልመለስኩላችሁ፣ ትንሽ ዝጣዜም ስለነበራት ትንሽ እረፍት መውሰድም አልቻልኩኝም። ስለዚህ ብዛትም ስለነበረው ለዛ ለዛ ነው ያልመለስኩላችሁ ምናምን። ያው ትላንትና ባያችሁት ቪዲዮ ከሱ በመነሳት ነው እንግዲህ ከእናንተ ጋር ኮሚኒኬሽን ላላደርግ የቻልኩት ማለት ነው። ያው አንዳንዴ ተናግሬ ያለው በጣም የሚገርመው ነገር ደግሞ ትላንት ከትላንት ወዲያ ተናግሬ ቪዲዮ ላይ ላለማምጣት እንደዚህ አይነት ሪሌሽናችንን ላለማምጣት የምንፈልገው ብዙ አይነት ችግር ይኖራል፣ ይፈጠራል እያልኩኝ ነበረ። እንዳልነውም ደግሞ አልቀረም፣ ይኸው ችግር ተፈጠረ። ኢትስ ኦኬ፣ በምንፈታው መልኩ ሶልቭ እናደርጓለን። እኛ ዝም ብለን አናልፈውም፣ ማለት ዝም ብለን አናልፈውም። በክብር አውርተን ነበረ ከልጁ ጋር ግን እንደዚህ በመፈጠሩ በጣም አዝኛ። ያለው እንደምታዩት እንግዲህ እኔ እንኳን ባላጠፋውበት ይቅርታን እየጠየቅኩኝ ነበረ። ግን ግብረ ገብነት በሌለው መልኩ ማለት ነው ይህንን እንግዲህ ድርጊት ፈጽሟል። ገና ፍቅራችንን በጀመርንበት በጀመርንበት ስላችሁ ለእናንተ ማሳየት በጀመርንበት በዚች ጥቂት ጊዜያት ውስጥ እንደዚህ በመፈጠሩ በጣም ከእኔ ይልቅ እና ለእሷ ቅር ብሎኛል። እንዲሁም ደግሞ እናንተም እራሱ በማየታችሁ እንደዚህ አይነት ነገር በጣም ቅር ብሎኛል። ባይፈጠር ደስ ይለኝ ነበረ ግን ደብሮኛል። በቃ በአጠቃላይ ሰው ለማንኛውም በጣም ሁላችሁንም ላመሰግናችሁ እፈልጋለሁ። ሁላችሁንም ማለት ነው አይታችሁ የጻፋችሁልኝ ከዛም አልፎ ተርፎ ደግሞ የውስጥ አካውንቴን ያላገኛችሁ ቴሌግራሜን ያላገኛችሁ ሰዎች ደግሞ ያው በውስጣችሁ እንደጠየቃችሁኝ አስባለው ግን አብዛኞቻችሁ ግን በጣም እጅግ ሆኑ በጣም ማመሰግነው የእውነት ግን ማለት ነው። አንድ ኪሎ ሙዝና አንድ ኪሎ ብርቱካን ይዞ መምጣት አሁን ከባድ ሆኖ ነው። ከባድ ሆኖ ነው ለታመመ በእርግጥ ለስብራት እንትን ነው። መረቅ ምናምን ነገር መረቅ ምናምን አሪፍ ነበር። ትንሽዬ ጠቦት የሆነች በግ ነገር ጣል ብታርጉ አሪፍ ነበር። ወዳጆች እየታላችሁ ጣል አድርገን መረቋን እንጠጣለን። ከዛ በኋላ ፊክስ ይሆናል ማለት ነው። ከዛ እዛ ሄደን ፊክስ እናርጓለን። ለማንኛውም የኔና የፍቅር ግንኙነት እንደውም ተአብ ሲበዛበት በጣም ደስ ይለኛል። በጣም ሀሰል ሲበዛበት በጣም ነው ደስ ይለኝ። ያው ችግር የበዛበት ነገር መጨረሻው አሪፍ ይሆናል ብዬ እገምታለው። በእርግጥ መጀመሪያ ችግርን ፈርተን ሌላ መጥፎ ነገር እንዳይመጣ ሁለታችንም ተደብቀን የነበረችንን የጥሞና ጊዜ ለብቻችን ተደብቀን እያሳለፍን ነበረ። አሁን ግን ችግር መፈጠር ጀመረ ይኸው የሰው ዓይንና የሰው አፍ የማያመጣው ጉድ የለም ብለን ነበረ። ይኸው አመጣሁ፣ ያላመጣው ነገር የለም። በነገራችን ላይ ዛሬ ያለሁት ቤት አይደለሁኝም። እንግዲህ ቤት ማንም ስለሌለኝ፣ ብቻዬን ስለሆንኩኝ ማንም ሊንከባከበኝ የሚችል ሰው የለም። ጓደኛ ቤት ነው ያለሁት ዛሬ። ስለዚህ ፍቅርም ፍቅሬ የት ናት በዚህ ሰዓት የት ትመስላችኋለች? ፍቅር የት ናት በዚህ ሰዓት የት ትመስላችኋለች? ጥያቄ ለእናንተ የት ናት? ቶሎ ይህንን ወሬ ሳልጨርሰው ኮመንት ላይ ቁጭ አድርጎልኝ። ፍቅር የት ናት? አንድ ደቂቃ ሰጥቻችኋለሁ ማለት ነው። ከራሳችሁን ሳትዋሹ ቶሎ ቶሎ ትጽፉልኛላችሁ። በዚህ ሰዓት ፍቅር የት ልትሆን ትችላለች? አሌክስ ጋር የት ልትሆን ትችላለች? ብቻ እናንተ ኮመንት ላይ ጻፉልኝ። ለማንኛውም እንግዲህ ቤት ማንም ስለሌለኝ እኔ ብቻዬን እዚህ ከመሆን ጓደኛዬ ትንሽ ሰፖርት እንዲያደርገኝ እዚህ ዞን ይመቷል። ያው ምንም ማድረግ አልችልም፣ በአንድ ጄ ምንም መንቀሳቀስ አልችልም ማለት ነው። ሶ አላህ አፊያ እንዲያርገኝ እንግዲህ ሁላችሁም ዱአ አርጉልኝ፣ ጸሎት አርጉልኝ፣ ወዳችኋለሁ። ለማንኛውም ፍቅር እዚህ ናት ያለችው አሁን ኮመንት ላይ የጻፋችሁ ሰዎች ተበልታችኋል። አሁን እኔ የተናገርኩትን ሳትሰሙ ሮጣችሁ ኮመንት የጻፋችሁ ሰዎች ካላችሁ ተበልታችኋል። ለማንኛውም ፍቅር እዚህ መታ የጓደኛዬን። በቃ ፍቅር በየሄደችበት እኔ ግራ እኮ ነው የሚገበኝ። በቃ ሰፖርተር ናት። በየሄደችበት የሆነ ነገር ማንሳት፣ ማጽዳት፣ የሆነ ነገር ማበሳሰል ምናምን በቃ አሁን ኪችን፣ ገብቶ ምግብ ሊሰራ ነበር። እኔ እሰራለሁ ብላ ነው የገባችው። እሱ በቃ ወጣ ሰው ሊያገኝ እምቢ ብሏት ነበር ሁላ ሶ በቃ ሁሉ ነገር ማገዝ ነው፣ በቃ በየሄደችበት ማገዝ። እኔም ብቻ አይደለም ከኔ ጋር የተገናኘውን ነገር እርግጠኛ ነኝ። ዝም ብዬ ሳስበው ከኔ ጋር የተገናኘውን። መሬቱንም ላጽደው እንዳትል አስፋልቱን ማለት ነው። ፎንቃ ፍቅር ፍቅር ለተጠማ የሚለው የውሃ ማስታወቂያ ታስታውስታላችሁ? ለፍቅር ነበር እንደዛ መባል የጀመረ የነበረበት። ፍቅር እና እንግዲህ ዛሬ ጓደኛ ቤት እንገኛለን። እንግዲህ ከፍቅር ጋር አሪፍ ሰዓት እናሳልፋለን ብዬ እገምታለሁ። ያው ቤት ስለሚቆጧት ፍቅር ማምሸት አትችልም። ትንሽ ብታመሽ እዚሁ ደስ ይለኝ ነበረ። አንዳንድ ህመሜን እራሱ እረሳዋለሁ አጠገቤ ስትሆን ማለት ነው። ግን ምንም ችግር የለው መታ ራሱ እዚህ ውላ መሄዷ ራሱ በጣም ጥሩ ነገር ነው። አይኔ ቅርዝዝ ያለባችሁ ምናምን ስላልተኛው ነው። ማታ ፔን ስለነበረው ሊያስተኛኝ አልቻልም። ለዛ ነው አወራሪም ጅዝብ ካልኩባችሁ የእንቅልፍ ጉዳይ ነውና አፉ በሉኝ፣ አፏ ትሉኝ እሺ ኮሜንት ላይ አፎ ያላለኝ እንግዲህ ይመችው። እሺ ፎን ቃል ጥላላችሁ። ለማንኛውም ፍቅር አንቺን ወደ ኪችን ልኬ እንዴት ነው ምናምን ማገዝ እንዳታጭው። አይዞህ አይ አሁን አሪፍ አሪፍ አሪፍ ሾርባ ነው፣ አጥንት የሚጠግም አይ፣ ያን ያልኩህ አልተሰበርኩኝም። ዝም ብሎ ቅጥቅጥ ነው። እና ካልተሰበርክ ለምን ታሽ አታሽቃብጪኝ። አሁን እንትን በያቸው፣ ሰላም በያቸው እሺ ግን እዚሁ ቤት ሆኜ ቀድመ ቪዲዮ ጀመረክ አይመጣው አይሆንም እንደ ከዳ ነው። ሰላም ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች ደህና ናችሁ? በጣም ደህና ነን እግዚአብሔር ይመስገን። ያው በህይወት አለን እግዚአብሔር ይመስገን እና በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ ለሰጣችሁን ኮሜንት ላደረጋችሁልን ነገር ማለት ባለፈው በድብድቡ ቆሞ ቪዲዮ ምናምን ነገር ኢሳቅ እንዴት ነው ምን ሆነ ደናናችሁ ወይ ምናምን ብላችሁ ብዙዎቻችሁ ጠይቃችሁኛል ኢሳቅን እየጠይቃችሁት ነበር ስለነገረ ማለት ነው እና ደናነን በጣም ነው የምናመሰግነው እንደምትወዱ እያወቅ ነው ማርያምን እና እንደዚህ አይነት የሰው ፍቅር እንዳለን አናቅም ነበር ያው በችግራችሁ ጊዜ ነው ሰው ምን ያህል እንደሚወዳችሁ ምን ያህል እናንተ ቦታ እንዳለው የምትረዱት እና እኛ ደግሞ ይበልጥ ከዚህም በላይ የከፋ ነገር ቢያጋጥመን እራሱ እናንተ እንዳላችሁ ልናሳይታችሁና አላሳያችሁን ፍቅር አክባሮት በጣም እናመሰግናለን። እኛ ምን አድርገን እንደሆነ አናውቅም። እንግዲህ እንደዚህ ወደዳችሁን ለዛ እኛ ብቻ ፈጣሪ ነው የምናመሰግነው። በጣም ነው እኛ የምንወዳችሁ። ዛሬ እንግዲህ እኔ ሂሳቅ ቤት ተገኝቻለሁ። ሂሳቅ ቤት ሳይሆን ያ ጓደኛው ቤት የጓደኛው ቤት ማለት የእሱ ቤት ነው እና እሱ ትንሽ እንደዚህ ስላምመው ራሱን ማስተናገድ ራሱን መንከባከብ አይችልም። እኔ ደግሞ እሱ ጋር ማደር ስለማልችል ጓደኛው እንዲያሳምመው ሌሊት አድርጌ ጓደኛው ጋር ያደረው። ያው እኔ እንደምታይኝ በጠዋት መጥቼ ዋለችበት ያለውን ነገር ለማስተካከል ምናምን ማለት ምንድን ነው። እንደዚህ ግን እንዴት ምን አይነት ስሜት ቢሰማ እንደዚህ መጣሽ? የውነት ማሪ ይሄ ይሄኛው እጅሽ ማለት ነው። ትንሽ ዝቅ ካለ አለቀልኝ። ታስጮኸኛለሽ ነው የምለው። ልጁን ከቤት ነው የሚያባሩት። እኔ እኮ አሳቅክኝ። እሺ፣ እንዴት ልቀፍ ችግሪ፣ ማቀፍ ማቀፍ። እኔ እያስጠነቀኩሽ እኮ ነው። ይሄኛውን ከነካው ነው እንጂ፣ እዚህ ጋር ችግር የለውም። እንዲህ ዝቅ ስታደርጊ ምናምን፣ እንትን እንደኔ ነው እንጂ ችግር የለውም። ሲጀምር ደሞ ወይ በቃ ለምን ጠራኸኝ? እዛው ስራዬን ብሰራ ይሻለኝ ነበር። እሺ ላስታ መመጥ ች እንደዚህ እንትን እያልከኝ ጌታ ይደብረኛል። አሁን ፀጉሬ የመላጣ ነው ሆነች። አ አ አልነካኝ እንትን እኮ ነው ይሄ ሰዓቱን የዋጨርኝ። በነገራችን ላይ ይሄኛው ብዙ እንትን አለ ፕላስተሩ አጋነ ነው ትንሽ አንቺ ነሽ ዝም ብለሽ ብለሽ እ ወንድ ልጅ ችግር የለውም። ሲጀመር ወንድ ል ሴት ልጅም ሰው ነው። ሲጀመር ስንት ቦታ በጩቤ አንተ መቀመጫችን ምናምን ተወግተናል እኮ ስንት ቦታ ምናምን ተፈነጣጥሮብህ እንደዛ የለም ጦርነቱ ወንድ ልጅ ተወጋ ስንት ቦታ ተበሳስተናል። ምን ችግር አለው? አሽቃ ማሸግ ምናምን ተነሳ። እግሩ እራሱ ትንሽ ቦታ እዛች ጋር እንትን ብሏል። እኮ እሱ እኮ አይደለም ታዲያ፣ ሲወርቅ የጠንት ነው እኮ አይደለም። ለእኔ ነች ለሱ የምታግዥ እንዴ? ለአንተ ነው ተጎድተሃል። ስለዚህ እመንና ላስታመክ ያልኩት እኔ። ለዚህ ቻካበድሽ ምናምን እያልከኝ እኮ ነው ሌላም ነገር ይፈጠር ሌላም ምንም ነገር ይፈጠር ባንጂ ይመጣ ይሄን የመሰለ ባልስጣችሁ። ወይኔ ጉዴ! ምንም ልተኛ ነበር ፈሮክ እና፣ እግዚአብሔር ይማርሽ እኔ አባት። አሜን። እንግዲህ ያው ብዙ ሰው የፈለገውን ብዙ ነገርም ሊያረግ ይችላል። እኛ ግን አንለያይም። በቃ ነግራቸው። ቻሌንጅ ነው ይሄ ይለኛል። እንትን ራሳችን ላይ ማርተን ነው እንዴ? በቃ እንዲህ ለህዝብ ካወጣ ነው፣ ይሄን ነው ችግሮች ይፈጠራሉ። ገና ከመጀመሩአ ገና ለገና እራሳችን ላይ አሟርተን ነው የሚመስለው። የእውነት በጣም ነው የሚደብረው። ምንም ማድረግ አይቻልም፣ መጋፈጥ ነው። አዎ የመጣውንማ አሚን ብለን እንቀበላለን። እነሱ ችግር የለውም በእርግጥ እና አሁን ምንድን ነው የፈለከው? ምንድን ነው ያማረግ አንቺ? እኔማ አለሁ፣ ሌላ የሚበላ የሚጠጣ ሁለተኛም አንቺ አይ አምሪ ነበር ሶስተኛም፣ መናገርም አልቻልኩም። ያሽኮረመመኛል በተለይ ደግሞ በቃ እንደዚህ ሚዲያ ፍቅር ምንምና ኑ ገና እኮ ይሄ እንጭጭ ነው የሚባል እንጭጭ ፍቅር ምናምን ስለሚሉ፣ ያ ደግሞ ችግር የለም በውስጥ በውጭ ችግር የለም። ንገ በቃ ያሽከረም ነው በሚል ታችሁ ፋክሽ ማለት እንትን ነው ሁሉ ሰው ጫማ ውስጥ ከገባ ከገባ ነው የሚያውቀው። ማለቴ ችግርም ፍቅርም ነው በሰው አይን በሁሉም አይን ይለያያል እኮ። ግን ደግሞ ለመፍረድም ለመናገርም በሰው ጫማ ውስጥ ቆማችሁ ያስፈልጋል፣ ማሰብም ያስፈልጋል። ግን አብዛኛቻችሁ ስድብ እንዳትስዱብኝ፣ ሰው ግን ማለት ነው ማለት እኔ በጣም የሚገርመኝ እንዴት ስሙና ባህሪው ይመሳሰላል ፍቅር አረቦች ምን ይላሉ መሰላችሁ? አረቦች በነገራችን ላይ በጣም ሲተአጀቡ በጣም ሲገርማቸው ማለት ነው፣ ሀዛ ሀዛ ሸ ገይረ ማዕቁል ይላሉ። ምን ምን? ሀዛ ሸ ገይረ ማዕቁል ይላሉ። በይው እስኪ። አይ ከብደኛ በይው። ምን እስኪ ንገሪኝ። ሀዛ ሸ ገይረ ማዕቁል ይላሉ። ምን ማለት ነው?

እንዴት በምን አቅሜ አድ እሺ፣ ንገሪኛ። ትርጉሙ ምትገርሚ ነሽ። በቃ ላይክ

አይኔ አላም ቢጠብሽ፣ አይኔማ አብጧል አይደል? ቃልቷል፣ አብጧ የምር ጉድጉድ ብሏል ይባላል ብዙ ጊዜ። ለምንድን ነው? ለምን? እኔ እንጃ። ቀርቤያቸውም አያውቁም፣ ቀርበውኝም አያውቁም። ግን ብዙም ባይሆኑ የተወሰኑ ነበሩኝ። ግን ወንዶቹ ነው የሚበልጡት፣ እና ከወንዶቹ ጋር ነው የምወለው። አብዛኛው እኮ ብዙ ወንድም ነበረሽ? ነው የቀቃ ባል ነበርሽ? ብዙ የቀቃባል ብዙ ነበራት። አያችሁ፣ ወንድ እኮ ቀቃ አይጫወትም፣ ሴቶች ናቸው አብዛኛው ጊዜ ማለት ነው። ባል ነኝ ይላል ቀድሞ ነው ከበፊትም ጀምሮ ማለት ነው። ታውቃላችሁ፣ በነገራችን ላይ በቅጡ እንኳን ጉንጬን ተስሜ አላውቅም የዓይን አፋር ነኝ። ከሴት ጋር ያለ ሪሌሽን ታውቁታላችሁ፣ ብዙም አልገባኝም። ሳክስ እኔ ማልሳኩም ካሜራማን የመገድ ስለዚህ ቢሳኩት እያሽ ማጠጠና አታ ደዘ በመስኮት እንዳልክ እጁ ተሰብሯል ብለህ ነው እንዲልካለሁ። አታቋርጭኝ፣ ስሜት ሲቋረጥ እና ይሄ ብዙ እንትን ከበፊትም ማለት ነው አስታውሳለሁ። እኔ እንደውም አንዴ እስከ ስድስተኛ ክፍል ምናምን ሴት ሰላም ብዬ አላውቅም ነበር የእውነት ወላሂ ይሄ ሴት እንዲህ ምናምን ትምህርት ቤት ይሄ አይነት አይደለም። ማለቴ አንደኛ እንትን ውስጥ ነው የተማርነው፣ ይሄ ሴትና ወንድ ምናምን አነቀላቀልም ነበር። ስድስተኛ ክፍል ላይ ማለት ነው አስታውሳለሁ። ቁንጅዬ አለቃ ነበረች፣ አለቃችን በጣም ቁንጅዬ። ማለቴ ከአንቺ አትበልጥም፣ የእውነት ከአንቺ አትበልጥም። ቆንጅዬ ኦ ስልሽ በዛ ሰዓት እኮ ነው ህፃኑ። እሺ ታሪኩን አልጨረስላችሁም። በቃ ቀስ በቀስ አመለጠ። ምንም አልተፈጠረም። አይ

አንቺ ማይኔ ነኝ። አንቺ እኮ ፍቅር ነው እኮ ደባስ እኮ ግን፣ እኔ አሁን ለምሳሌ ሌላ ሰው ወይ ካንተ ውጪ አይደለም። አሁን እንዳልኩ ራሴን በራሴ ነከስኩ ነው የሚባለው። ያንቺን እኮ በምን ልግለጽ አቅም ያጥረኛል።

አራ ሰዎች የሆነ ነገር በላት። እሺ ስለ ቆንጅዬ ይዋለች ታስጠላ አለቃ ነበረች ማለት ነው። በጣም የምትደብረኝ ማለት ነው። እሺ ሳመኝ አላለችም። ያም የሚሻል በቃ

ይሄኔ ግን ዩቲዩባችንን ቁጭ ብላ እያየች ቢሆንስ? ይደብራል። አይደብረኝም። እቺ አሮጊት እንዳይደብር፣ ሌላ መልዕክት ካለ አስተላልፈላት። እኔ አልናገርም። እራስ አውራ አው ነገርኩሽ። ይሄ ነገር ብልሃል፣ ይሄ ነገር ብልሃል በደንብ። ይሄ አንዳንዴ ለምጮ ስላልቻልኩኝ ማለት ነው፣ ከውስጥ ነው እያልኳት ካሜራማን ጋር የሆነ ነገር እየተባባላችሁ ነው? ምንም እየተባባል ሸፍጥ ደባ ምናምን እንትን እያላችሁ ነው? በእኔ እኮ ሸፍጥ እንዴት ያምራል! ፍቅር እንጂ በእኔ ሌላ ምንም ነገር አያምርም። ያምራል ተናገረ። እኔም አወራለሁ፣ ስለ ስንት ወንዶች አወራለሁ። እንዲአረ የዘፈን ዳርዳሩ እስክስታ ነው አሉ። ብዙ የወንድ ጓደኞች ምናምን ነበሩኝ። ጎረቤት ምናምን፣ የእቃ ቀባል ምናምን እያልሽ የነበረሽ በይ፣ በይበይ እንደዚህ አይነት ጫዋታ ይባል ውሽማ ብዙ ነገር ነው ሴቶች ግን ቶሎ ነው የሚፈጥኑት ከእድሜያቸው በላይ ነው የሚሮጡት እንጂ እኛ በዚህ ሰዓት ያልደረስንበትን በ16 ምናምን እነሱ አልፈውታል ኧረ በስመ አብ እኛ በዘው እንደዚህ አይነት ነገር የለም ነበር በእውነት በቃቃ ራሱ ባልና ሚስት የለም ነበር ምንም የሆነ አንድ ፖሊስ ሌባ የሆነ እግዚአብሔር እንደዛ ነው እንተ ባልና ሚስት የቃቃ አላሰነሽም አትቀለጂ ጌታ ሰዎች አንቺ ሕፃነትሽን እንትን አልተጠቀምሽበትማ። አረ ያልተጫወትኩት ጨዋታ የለም። ተጠቀም ነውኛማ። እንዴት እሮሮ ምን እንዴት አለው? ከዛች ከአለቋ ጀምሮ ምናምን ጀምረሽ እህ ስታስጠላ አለቋ ስታስጠላ አ የረሳሁትን ነገር አውቀ ነው። አንተ ራስህ አንተ

ለማንኛውም ሰዎች መልካም ጊዜ ሆኖላችሁ። ነገ ከነገ ወዲያ ይሻለኛል ብዬ ይገምታለሁ። እንወዳችኋለን። እንገናኛለን፣ ነገ እንገናኛለን። ወይ ከነገ ወዲያ እንገናኛለን በፍቅር ጥያቄ ላይ። እስከዚያ ድረስ መልካም ጊዜ ሆኖላችሁ። ሀሳብ አስተያየታችሁን ኮሜንት ላይ እያሳፈራችሁልን ያላችሁ ሰዎች በጣም ነው የምናመሰግነው። ያው አካውንታችን ቆይቷል ውሰትንበት በዛ ነው ትንሽ የሞተው ነው የሚባለው፣ የቀዘቀዘው ነው የሚባለው። ሰዎች ማውራት አልቻልኩም። መልካም ጊዜ ሆንላችሁ፣ ወዳችኋለሁ ባይ